ደብረዘይት ማለት የወይራ ተራራ ወይ ደግሞ የወይራ ዛፍ የሚበዛበት ተራራ ማለት ነው። ቅዱስ ያሬድ ለአብይ ጾም ሳምንታ ስያሜ ሲያወጣ አመስተኛው እሁድ ደግሞ ደብረዘይት ብሎ ሰይሞታል። በዚህ ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱና ምልክቶቹ ለቅዱሳን ሐዋርያት ነግሯቸው በዚህ ቪዲዮ ስለ ምጽአት ቃል ትርጓሜ፣ ከምጽአት በፊት ስለሚታዩ ምልክቶች፣ ስለ ምጽአት ቀን ፍርድ እና ደግሞ ዋናነት የምጽአት ቀን መቼ ነው የሚሆነው የሚለውን ጥያቄ እንደ እግዚአብሔር መልካም ፍቃድ ስለምናይ እስከ ቪዲዮ መጨረሻ ድረስ መቆየታችሁን እርግጠኛ ሁኑ። መጻሕፍት ምንድን ነው? በመጽሐፍ ቅዱስ ትርጓሜ ስልት መጻሕፍት እንደ ጊዜ ግብሮ ይተረጎማል። ለምሳሌ መዝሙር 49 ላይ እግዚአብሔር በግልጽ ይመጣል የሚለውን ብንመለከት በሶስት መንገድ ሲተረጎም እናገኛለን። አንደኛው እግዚአብሔር በግልጥ ይመጣል ሲል ረድኤትን ይሰጣል ተብሎ ይተረጎማል። ሁለተኛው ደግሞ እግዚአብሔር በግልጥ ይመጣል ሲል የማይታየው ረቂቁ አምላክ ስጋን ተዋህዶ ይታያል ማለት ነው። ሶስተኛ፣ ደግሞ እግዚአብሔር በግልጥ ይመጣል ሲል ዓለምን ለማሳለፍ በአጥያን ሊፈርድባቸው፣ ለጻርቃን ደግሞ ሊፈርድላቸው ይመጣል ለማለት ነው። ስለ ምጽዋት ትርጉም በትንሹ ይህን ካለን አሁን ደግሞ ከምጽዋት ቀን በፊት የሚታዩ ምልክቶች በማቴዎስ ወንጌል ምዕራፍ 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ በመሆን ያስተማሩን እናያለን። የመጀመሪያው ብዙዎች በአሰት እኔ ክርስቶስ ነኝ እያሉ ይመጣሉ። ይህም ማቴዎስ 24:5 ላይ ይገኛል። ለዚህ ጥቅስ የሚያመሳክር ታሪክ በሀገራችን ኢትዮጵያ ተከስቶ ነበር። በአጼ ዘድንግል ዘመነ መንግስት እኔ ክርስቶስ ነኝ ብሎ አንድ ሰው ተነስቶ ነበር። ንጉሱን ድፍረት የተሞላበትን ትምህርቱንና ሐሳዊነቱን ስለተረዱ አስገድለውታል። ታምርን ሀጢያንም ጻድቃንም ሊያደርጉ ይችላሉ። በሙሴ ዘመን የነበሩ ጠንቋዮች ታምር ሰርተዋል። ሊቀ ነቢያት ሙሴም ታምርን ሰርቷል። ስለዚህ ግን ታምር ብቻ አይተን አንከተልም መንፈሳዊ ህይወቱ በምልዓት ንቶ በሥርዓተ ቤተ ክርስቲያን የሚመራ ከሆነ እንዲሁም ደግሞ አስተምሮ ትክክል ከሆነ እንጂ ታምርን ብቻ ስላደረገ ነው ልንከተሉ አንችልም። እንግዲህ በድፍረት እኔ ክርስቶስ ነኝ የሚል ሐሳዊ መሲህ እንዳይመጣ የክርስቶስ ያልሆኑ ነገር ግን የክርስቶስ ነኝ ብለው የሚወጡ ሐሰተኛ መምህራን እንደሚነሱ የመጀመሪያው ጥቅስ ይነግረናል። ቀጣይ ላይ ደግሞ የምናገኘው ጥቅስ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል ይላል። ይህ ማቴዎስ 23 ላይ ይገኛል። አንዱ ህዝብ ሌላውን ህዝብ ይጠለዋል። እንዲሁም ደግሞ አንዱ መንግስት ሌላው መንግስት ይጠለዋል ይለናል። ግን ይሄ ድሮም ነበር አሁንም አለ ይባል። መልሱም የሆነው ድሮ ከነበረው ልቆ ከምፅዋት ቀን በፊት ይደረጋል ነው መልሱ። ሶስተኛ ላይ የምናገኘው ከምፅዋት ቀን በፊት ከሚፈጸሙ ድርጊቶች ዋነኛው ደግሞ ረሃብ፣ ቸነፈር ይመጣል የሚለው ጥቅስ ነው። ይሄ ማቴዎስ 24:9 ላይ ይገኛል። ያን ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገርፏቸዋል፣ ይገላቸዋል፣ ይጠለዋቸዋልም በእኔ ስም ሰላምናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ አላቸው። ይህ ለጊዜው ለቅዱሳን ሐዋርያት የተነገረ ቢሆንም ፍጻሜው ግን እስከ ዕለተ መጽዋት ለሚነሱ ክርስቲያኖች መሆኑ ግልጽ ነው። አራተኛ ላይ የምናገኘውና የብዙዎች ችግር እየሆነ ያለው ደግሞ ብዙዎች ሃይማኖታቸውን ይስታሉ የሚለው ጥቅስ ነው። ይህም ማቴዎስ 24 10 ላይ ተጽፎ ይገኛል። ሐዋርያ ቅዱስ ጳውሎስ በኤፌሶን መልዕክቱ ምዕራፍ 4 ቁጥር 4 ላይ ሃይማኖት አንዲት ናት ይላል። ይሆኑ ሳለ ግን ሰይጣን መዘራው ነው ቄ ከመጽሐፍት ያላገኙትን ከመምህራን ያልተማሩትን በልብ ወለድ እና በመሰለኝ የቅዱሳት መጽሐፍት ቃል እንደ ቃሉ ሳይሆን ለራሳቸው ስሜት እንዲስማማ አድርገ እየተረጎሙ ከአንዲት እና ርትዕት ከሆነች ኦርቶዶክሳዊት ቤተክርስቲያን ብዙዎች ተለይተዋል። ስለዚህ ይህ እንዴት ሆነ ብላችሁ አትገረሙ። ምክንያቱም ብዙዎች በሃይማኖታቸው ይስታሉ በማለትና በሃይማኖት የሚጸኑ ጥቂት መሆናቸውን የወንጌል ክፍል ስለሚነግረን ማለት ነው። አምስተኛውና የመጨረሻው ምልክት ደግሞ ፍቅር ትቀዘቅዛለች የሚለውን ይህ ማቴዎስ 24 12 ይገኛል። እንደምታውቁት የህገ እግዚአብሔር ፍጻሜ ፍቅር ነው። ህገጋት በሙሉ በሁለት ይከፈላሉ። እነሱም ፍቅረ እግዚአብሔርና ፍቅረ ቢጽ ተብሎ ነው። የፍቅረ እግዚአብሔር መገለጫው ህጉን ትዕዛዝ መጠበቅ ሲሆን ይህም ዮሐንስ 14 ተውረት ላይ የሚወደኝ ቃሌን ይጠብቅ ብሎ ተናግሯል። የፍቅረ ቢጽ መገለጫው ደግሞ የማንፈልገውንና ለኛ የማንመኘውን በሌላው አለማድረግና አለመመኘት ሲሆን ለኛ ሊደረግልን የምንፈልገውና የምንመኘውን ደግሞ ለሌላው ማድረግና መመኘት ነው። ለዚህም ደግሞ ዘሌዋውያን 1918 ላይ ባልንጀራን እንደ ራስ ውደድ ተብሎ ተጽፏል። በመጨረሻው ዘመን ግን ፍቅር ትቀዘቅዛለች። ይህም በሁለተኛ ጢሞቴዎስ ደግሞ ሦስት አንድ ላይ ሰዎች ራሳቸውንና ገንዘባቸውን ብቻ እንደሚወዱ ይናገራል። የተከበራችሁ ቤተሰቦቼ አሁን የሁሉም ሰው ጥያቄ ስለሆነው የምፅዋት ቀን መቼ ነው የሚለውን ደግሞ አብረን እንማማራለን። ዳግም ምፅዋት መቼ እንደሚሆነ ይታወቅ መጻአት መቼ እንደሚሆን የሚያቆ አንድ ፈጣሪ ብቻ ነው። ያቺን ሰዓት ያቺንለት የሚያውቃት የለም ብሎ ማቴዎስ 23:36 ላይ እንደጠቀሰው የሰው ልጅ መጻአት መቼ እንደሚሆን ስለማያወቅ መልካሙ ስራ እየሰራን ተክቱ ይይታችን መራይ ታርጭ ኢየሱስ ክርስቶስ መጠበቅ ይገባል። ስለዚህ ንስሐ ገብተን ስጋው ደሙ እየተቀበልን መልካሙ ስራ እየሰራን ፈጣሪያችን እንጠብቀው። አሁን ደግሞ ስላስፈሩ የመጽዋት ቀን ፍርድ እናያለን። መዝሙረኛው ቅዱስ ዳዊት በምጽአት ቀን ለሁሉ እንደ ሥራው ተከፍላለህ ብሎ በመዝሙር 62:12 ላይ እንደተናገረው እግዚአብሔር ለሁሉ እንደሚገባውና እንደ ሥራው ፍርድ የሚሰጠው ያን ጊዜ ነው። እናንተ አባቴ ብሩካን ዓለም ሳይፈጠር የተዘጋጀላቸው መንግሥተ ሰማያትን ውረሱ በማለት መልካም ስራ ይሰሩትን በቀኙ እንደሚያቆማቸው ህይወታቸውን በከንቱ ያሳለፉ ከመልካም ስራ ርቀው ሲቀጥፉ፣ ሲበድሉ፣ ለክፉም ሲተባበሩ ለነበሩት ኃጢያን ደግሞ እናንተ ርጉማን ከሰይጣን ከሰራዊታችሁ ጋር ወደ ተዘጋጀላችሁ የዘላለም እሳት ሂዱ ይላቸዋል፣ በግራም ያቆማቸዋል። የማቴዎስ 25 ላይ በግልጽ ተጽፎ ይገኛል። በዚህ መሰረት ቅድስት ቤተክርስቲያን ለእያንዳንዱ የአብይ ጾም ሰንበት ስያሜ ሰታ የምታስተምር ሲሆን አምስተኛውን የአብይ ጾም ሰንበት ደግሞ ደብረ ዘይት በማለት ሰይመዋለች። በዕለቱም ከዋ ከዋዜማው ጀምሮ የሚዜመው ዜማ የሚነበቡት መናበብት የሚሰበከውን ስብከት ሁሉ እለቱ እየተመለከቱ ናቸው። የዛሬው ትምህርታችን እዚህ ላይ ያበቃል። ያስተማረን የመከረን ዱላ አምላክ እግዚአብሔር የተመሰገነ ይሁን። ረድኤተ እግዚአብሔር አይለየን። ሁላችንም የመንግሥቱ ወራሽ አድርገን የጻድቃን የሰማዕታት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።